ማንኛውም ሰው ውድቀትሽን የሚጠባበቅ ከሆነ በአላህ Subhanahu ወታዓላ ጥበቃ ስርነሽ አንቺ ኩለን ዩሲበና ኢላ ማ كتب الله <سؤال> لنا الله Subhanahu ወታዓላ በእኛ ላይ የጻፈው ነገር ቢሆን እንጂ ፈጽሞ እኛ ጋር ሊደርስብን የሚችል ነገር የለም። እዚሽ ምድር ላይ ማንኛውም ሰው አንቺ ላይ ሁሉም ተሰባስቦና ተመካክሮ ሊያጠፋሽ ቢሞክር ወይም ጥፋት ሊያደርስብሽ ቢሞክር አላህ Subhanahu ወታዓላ አንቺ ላይ ጥፋት እንዲመጣ ካላደረገ በስተቀር ፈጽሞ ምንም ጥፋት ሊደርስብሽ አይችልም። እንዲሁም ደግሞ ሰዎች ሁሉ ተሰብስበው አንቺ ሊጠቅሙሽ ቢፈልጉ አላህ ስብሐነ ወተዓላ እስካልፈቀደ ድረስ ማንም ሊጠቅምሽ አይችልም። እንደ መነሻ አድርጌ ይህንን ንግግር የተናገርኩበት አንድ ምክንያት አለኝ። የዛሬው ታሪክ በጣም አሳሳቢ ጉዳይ ነው ብዙ ሰዎች ጋርም የሚከሰት የሆነ ሲሆን፣ መጨካከናችን እዚህ ቦታ አድርሶናል እንዴ የሚያስብል የሆነ ታሪክ ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሰያ ቤተሰቦች ያላችሁት ሰያ ቲዩብ ላይ ነው። ይህ ቻናል ለእናንተ አዲስ ከሆነ ሰብስክራይብ በማድረግ የምንለቃቸውን በየጊዜው የሚመጡትን ቪዲዮዎች እንድትከታተሉና እንድትጠቀሙባቸው ጋበዝኩ። ተመልክቷችሁ የዛሬው ታሪካችን ብቸኛ የሆነች አንዲት ልጅ በእንጀራ እናት በጣም ስትሰቃይና እንዲሁም በወንድም እህቶቿ ስትገፋ የነበረች የሷን ታሪክ እስከ መጨረሻ ነግራችኋለሁ። በጣም አሳዛኝ የሆነም ስለሆነ ከመጨረሻ እንድትከታተሉትና አላህ ስብሐነሁ ወተዓላ እዚህ ምድር ላይ እኛ የፈለግነው ሳይሆን ወይም ሰዎች ለኛ የፈለጉልን ሳይሆን እሱ ብቻ የፈለገው ነገር እንደሚሆንም የሚያሳየውን ታሪክ ስለሆነ ከመጨረሻ እንድትከታተሉ ጋብዝኳችሁ። በቅድሚያ ግን አልቡርሃን የቁርአን ማዕከል እናንተን እየጠበቀ ነው። ቁርአንን መቅራት ለምትፈልጉ ወዳጅ ወንድም እህቶች በአልቡርሃን የርቀት የቁርአን መማሪያ ማዕከል እንድትማሩ ጋበዝኳችሁ። ይህን ስልክ ቁጥር ተጠቀሙ። ወደ ታሪኩ ስገባ እህታችን እዚህ ኢትዮጵያ ላይ እየኖረች ባለችበት ሰዓት አባቷ ይሞታል። አባት የሞተበት ሰው ደግሞ የቲም ይባላል። ስለዚህ የቲሟ እያልኩ ልናገር። ይቺ የቲም የሆነችው እህታችን እዚህ ኢትዮጵያ ውስጥ እየኖረች ባለችበት ሰዓት ላይ በጣም እንግልትና ስቃይ ይደርሱባታል። ይሄ ስቃይዋ ደግሞ ከመጀመሪያ እስከ መጨረሻ ድረስ አብሯት ሲከተል የነበረ ሲሆን መጨረሻው ግን ያማረ ሆኖ ስኬቱ ተጠናቋል። መጀመሪያ ላይ አባቷ ከሞተ በኋላ በእናት የሚገናኙት ወንድም እህቶች አሏት እነዛ ወንድም እህቶች እሷን አግልለው እንዲኖሩና እንዲሁም እናት ስላልወለደቻት ብቻ ስታገላት የነበረች ልጅ ናት ይች ልጅ ማለት ነው። ስለዚህም ወንድም እህቶቿ የሚገናኟት በአባቷ ብቻ በመሆኑ እንዲሁም የእሷ እናት ቀድማ በመሞታ የተነሳ በእንጀራ እናት እንድታደግ ተደርጋለች። በእንጀራ እናት ማደጓ አንድ ሌላ ስቃይ ነው። ነገር ግን አባቷ ደግሞ በዚህ መሀል ሲሞትባት ሌላ የሆነ ጫና መጥቶባታል። በዚህ ጫና ላይ ታዲያ መተዳደር በጣም ከባድ በሆነበት ጊዜ እሷን ገፍትረዋት ወደ ውጭ እንድትወጣ እስከ ማድረግ ድረስ ደርሰዋል። በአባት የሚገናኙ ወንድም እህቶች ቢሆኑም እናት ግን ጥሩ ባለመሆኗና ከሷ የተወለደች ስላልሆነች ብቻ ወንድሞቿና እህቶቿ እንዲጠሏት አድርጋ ነው ያሳደገቻቸው ልጆቿ ማለት ነው። ወንድም እህቶቿ ጠልተዋታል፣ እንጀራ እናቷም አርቃታለች። ይቺ ሴት ብቸኛ ሆናለች፣ የቲም ሆና ቀርታለች ማለት ነው። ከንብረትም ፈጽሞ ሊሰጧት አልቻሉም። እንዲሁም ሴት ከመሆኗ የተነሳ ደግሞ ወጥታ በራሷም እንድትቋቋም ፈጽሞ እድል አልተሰጣትም። ምክንያቱም ሴት ናት። ሊድሯትም አልፈለጉም። በዚህ ሰዓት ነበር በጣም ጭንቀት ውስጥ ሆና በነበረበት ሰዓት ላይ የአባቷ ዘመዶች ናቸው ብር አዋተው ወደ ውጭ እንድትሄድ ያደረጓት። ወደ ውጭ ከሄደች በኋላ ራሷን እንድታስተዳድር እራሷን እንድትለውጥና ወደፊት ደግሞ ራሷን እንድታቋቁም ከመፈለግ ብቻ የተነሳ ገንዘቡን ሰጥተዋት ወደ ውጭ ሄደች። ከሄደች በኋላ ያለው ታሪክ ነው በጣም አስደሳች የሆነው። እንግዲህ አንዳንድ ጊዜ የተገፉ የሆኑ ሰዎች ታሪክን እንደገና ወደ ኋላ መለስ ብለው ስለሚያስቡና እንዲሁም ያ ነገር እንዲደገም ስለማይፈልጉ ከታሪክ ትምህርት ይወስዳሉ። እንደዚህ አይነት የተገፉ የሆኑ ሰዎች መጨረሻቸው ያማረ ይሆናል። የእሷን መጨረሻ ያማረ ሆነላት፣ በዚህ የተነሳ ማለት ነው። ውጭ ሀገር ሂዳ እየሰራች ወደ ክፍለ ሀገር መሬት ገዛች፣ እንዲሁም ቤት አሰራችበት በስሟ አስደርጋ። ያንን ቤት እየኖረች ባለችበት ሰዓት፣ በዚህ ሰዓት ወንድምና እህቶች ችግር ፈጠሩ። በመሀል እናታቸውን ብር አምጪ እያሉ እያስቸገሯትና ከእናታቸው ሁሉንም ንብረት አምጥተው አውድመው ጨርሰው እናትና ልጅ ተፋጠጡ። በዚህ ሰዓት እነሱም መኖሪያ የላቸውም ምክንያቱም መሬቱ ተሽጦ የአባታቸውን ንብረት ለመ ለመፈለግና እንዲሁም ሐቃቸው ለመጠየቅ ሲሉ ንብረትን ሁሉ አሽጠዋል። አሽጠውም እናት ደግሞ ለልጆቿ ማድረግ ባለባት መንገድ ገንዘቡን ሁሉ ለልጆቿ ሰታለች። ገና እነሱ ገንዘብን የመቆጣጠር አቅም የላቸውም። ነገር ግን እናት ይህን ሁሉ ነገር ሳታቅ አድርገዋለች። ንብረት ሁሉ ጠፍቷል። መኖሪያ ቤት እንኳን የላቸውም። ይች ልጅ ግን ተገፍታ በነበረበት ሰዓት ላይ ይህን ሁሉ ውጣ ውረድ ስላየችና ወደፊት ያለው ህይወቷ እንዲያምር ስለፈለገች በጣም ብልጥ በመሆን የተነሳ እዚሁ ሯ ላይ ገንዘቧን ሴቭ አድርጋለች፣ ወደ መሬት ቀይራለች፣ እንዲሁም ቤት ሰርታለች። ቤት ሰርታ እየኖረች ባለችበት ሰዓት ላይ ነው እነዚህ ሰዎች እንደገና ተመልሰው የመጡት። እህቴ ይሏታል ወንድሞቿ እህቶቿ፣ እንዲሁም ልጄ ትላታለች ያቺ በፊት የገፋቻት እንጀራ እናቷ። በዚህ ሰዓት ምን አስበው እንደሆነ ለመጠየቅ ስትሞክር እነሱም የመለሱላት በአሁኑ ሰዓት ምንኖርበት ቤት የለንም፣ መሬታችንም ሽጠን አውድመነዋል፣ እንዲሁም ምንበላው ምንጠጣው የለንም፣ ስራም የለንም። እባክሽን አንቺ ነሽ ምታ ነበርን አንቺ ነሽ እምትረጅን በማለት ወደ እሷ ተመልሰው ይመጣሉ። በዚህ ሰዓት እሷም የእህትነቷን ሐቅ ልትወጣ ከመፈለግ አንጻር ብቻ በፊት የነበረውን ሁሉ ረሳችና እኔ የሰራሁት ቤት ላይ መኖር ትችላላችሁ። ቤት ተፈልጋችሁ እንዲሁም ወደ አረብ ሀገር መምጣት የምትፈልጉ ወንድም እህቶች ካላችሁ እኔ እያጠራቀምኩኝ ገንዘብ ወደዚህ ላመጣችሁ እችላለሁ። ነገር ግን እናንተ በኋላ ትከፍለኛላችሁ እያለች እያንዳንዳቸውን ወደ ውጭ ይዛቸው ትሄዳለች። ከዛ በኋላ እነሱም መረዳት ጀመሩ ሰዎች ሲገፈትሯችሁ።

መስጠት ያለባችሁ ምክንያቱም እነዛ ሰዎች ትምህርትን ሊወስዱ ይችላሉ። በፍቅር ስትመልሷቸው በጥሩ ፊት በፈገግታ ስትመልሷቸውና እንዲሁም ጥሩ በሆነ አቀባበል ስትቀበሏቸው እንደዛም አለ እንዴ ክፋት ብቻ አይደለም ለካ መንገዱ ጥሩ ነገር መንገድ ሊሆን ይችላል በማለት ትምህርት ሊወስዱላችሁ ይችላሉ ማለት ነው። ከዛም ወንድሞቿን እህቶቿን፣ ወደ ውጭ ወስዳ ስራ ሲሰሩ ኑረው እናታቸውን እንዲያስተዳድሩና ለእናታቸው መሬት እንዲገዙ አደረገቻቸው። ይህን ሁሉ አድርጋቸው መጨረሻ ላይ እነሱም አንድን ነገር መረዳት ጀመሩ። እሷ ትልቃቸው ናት፣ ከሌላ የተወለደች ናት፣ ነገር ግን የነሱ እህት ናት። ምንም ቢሆን ማለት ነው እህታቸው መሆናን እየተቀበሉ መጡ። በኋላ ላይ መረዳት ጀመሩ። እሷም ዲናን እየተማረች ነው፣ እነሱም አረብ ሀገር ላይ ሆነው ዲናቸውን እየተማሩ ነው ያሉት። ዲናቸውን ባወቁ ልክ እሷን ማክበር ጀመሩ። ትልቃቸውን እያከበሩ በእሷ ትዕዛዝ ስር እየሆኑ እንዲሁም እሷንም እያገለገሉ መቀጠልን ጀመሩ። በዚህ ሰዓት ግን አንድ ችግር አለ። ይህ ችግር እናትየቱ ናት። እናትየቱ ምንም ልትወዳት አልቻለችም ምክንያቱም እንጀራ እናት ስለሆነች ማለት ነው ስላለወለደቻት እንዲሁም ዲንም ስለሌላት ያለችው ኢትዮጵያ ውስጥ ስለሆነ ስለ ዲን ምንም ነገር የምታውቀው ነገር ስለሌለ አላህ ምን አለ ረሱላ ሰለላሁ ነገር እውቀቱ ስለሌላት ፈጽሞ ልትወዳት አልቻለችም ይችን ልጅ ማለት ነው እሷ እንድትወዳት ብዙ መስዋዕትነትን ከፈለችላት ብዙ ጣውረዶችንም አሳለፈች ለሷ ስትል ነገር ግን ፈጽሞ ልትወዳት አልቻለችም አሁንም ልጆቿን ነው የምትመክረው እሷን ተዋት እናንተ ብልጥ ሁኑ እናንተ እደጉ እሷን ተዋት፣ የእሷ ውድቀቷ እንጂ እድገቷ አያስፈልገንም በማለት ነበር የምትመክራቸው። በዚህ ሰዓት እነሱ ከእናታቸው ማመፅ ጀመሩ። እሷ እኮ ይህን ሁሉ ውለታ የዋለችልናት አሁን ላይ አንቺን ራሱ እያስተዳደርንሽ ያለነው ነው፣ አንቺን እያገዝንሽ ያለነው መሬት የገዛንልሽ እሷ ባገዘችን መሰረት እንጂ፣ እሷ ባትኖር ኖሮ ይህ ሁሉ ነገር ሊሆን ይችላል። እንዲህ በማለት እናታቸውን ለመምከር ሞከሩ። ነገር ግን ሊሳካላቸው አልቻለም። እናትየቱ በጥላቻ ውስጥ ብትሆንም፣ ነገር ግን ወንድም እህቶቿን መመለስ ትችላለች።